ላባት የሕክምና ጉዳይ ነው። ወይኔ ጉዴ! እትዬ ጨርቆን ጥላበደሽ በለኛ። ወይኔ አምላኬ! ምን አይነት ጣጥ ውስጥ ነው የገባት? ተረጋጊ። እኔ እንደው ነገሩን እንድታውቅ ያህል ነው እንጂ የሕክምናውን ወጪ ይችል የመሸፈን እነ ወይዘሮ ሚላ ተስመምተዋል። እት እኮ ሁለት መቶ ሺህ ብቻ መስሏቸው ነበር። አባዬ ለማ፣ ቆይ መቼ ነው እንደ ሰውርፍ የምትዩ? ልኮሆኖ በጣም ደስ ይለኛል።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 ወይዘሮ ባዮሽ ያሰበችው ነገር ሳይሳካላት ቀራ። እንዲሁም ደግሞ ዶክተሩን አናግረው ነበረ። ምክንያቱም የሀናን ውጤት አሳልፈ ለሀሴት እንድሰጥ እፈልጋለሁ። የምትፈልገውን ነገር ሁሉ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 የቤት ሰራተኛነት ሁና እያገለገለች በመገኘቷ የእሷን ታሪክ ሲሰማ እጅግ በጣም ነበረ የደነገጠው። አባቷን ለማሳከም ይህን ያክል መሰዋት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

ጥንካሬዋን በጣም ሲያደንቃት ነበረ። እንዲሁም መስፍኔ እንግዲህ ውጤቱ ሆነም አልሆነም ምንም ነገር የሚያስጨንቅሽ ነገር የለም በማለት እንግዲህ ለሃና ገልጿል። እንዲሁም አባትሽን እስኪያስተዋውቂኝ ብሏት ነበር። በፍጹም እንደዚህ አይሆንም፣ እንዴት ብዬ ነው አባቴ እኮ የቤት ሰራተኝነት ሁኜ እንደሰራሁ እንዲሁም ደግሞ ቤተሰቦቼን እንዳገኘውና ሕክምና እንደጀመርኩም ምርመራውን እንደጀመርኩ በፍጹም የሚያውቀው ነገር የለም። ስለዚህ ምን ብዬ አስተዋውቃለሁ? በፍጹም በማለት እንግዲህ ይከልክለዋለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ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 ነበር ሲያናግራቸው ግን ትትና የተሞላችው ሀና ቀስ ብላ በትትና ለዶክተሩ ስትመልስ ነበር ስትቅረበለብ የነበረችው እርግብ ደግሞ ዝም ብላ ከዶክተሩ አፍ እያነሳች ራሱ እሷ መናገር ጀምራ ነበር ማለት ነው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 እንዲሁም ደግሞ መስፍኔ በመጀመሪያ ምርመራ አድርገውን ነበረ። ሲቀጥል ደግሞ ሀናና እንዲሁም እርግብ ነበር ምርመራውን ያደረጉት። አሁን ላይ ሁላቸውም ውጤት እየጠበቁ ይገኛሉ። ቀድማ ያው ሜላት ወደ ቤቷ ሄዳ ነበረ። ምላሴ ከትምህርት ቤት ስለሚመጣ ብቻውን እንዳይሆን እኔ አስቀድሜ ልድ እናንተ ስጨርሱኑ በማለት እንግዲህ የተታቸው ሄዳ ነበረ። በዚያን ሰዓት እንግዲህ ምርመራው ከተደረገ በኋላ መስፍኔ ሀናን ለማናገር ሞክሮ ነበር ለብቻዋ። ለምንድን ነው ውስጥ ብቻዋን የምታወራት ይሄን ያክል ምንድን ነው የምጠይቃት? በማለት እርግብም እየፈራች ነበረ፣ ግን ደግሞ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 ሀና ትህትና ምዬ እንግዲህ ስለ ሀና ስትናገር ነበር። እጅግ በጣም ነው ደስ የሚለው። በነገራችን ላይ ሕክምናው ራሱ የእሷ ውጤት ራሱ ባይሆን ተሳስቶ የእርግብ ቢሆን ራሱ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 ይቺ ልጅ በጣም ጠግባለች። ቆይማ ይህ ምርመራ ይጨርስ እና ከዛ ዋጋሽን እሰጥሻለሁ። ከዚህ ቤት ምን ጠቃ አድርጌ ነው የማስወጣሽ እያለች እንግዲ ትገኛለች። እንዲሁም ደግሞ ከእርግብ ጋም ሲያወሩ ነበር ወይዘሮ ሜላት እጅግ በጣም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 በማለት እንግዲህ ያው ዛሬ አሞታል መሰለኝ እያለ እንዲሁም ኖላዊን ሲናገሩን ነበረ። እንዴ አሞኛል ነበረ ወይ? እንዴ ሐኪም ቤት የገቡት ድሮስ ለመጨፈር ነው ወይ? እንዴት ትቀልዳለህ? እኔ እኮ ቁም ነገር ነው የማወራው፣ እያሉ እንግዲህ ኖላዊ ለአሴር ሲያናገሩት ነበረ። ምንም አትሆንም ሐና በጣም እጅግ ጠንካራ ሰው ነች፣ ሲቀጥል ጸሎት አድርጉላት በቃ፣ የሳቸው ጸሎት ደግሞ ጠብ አይልም በማለት ሲናገረው ነበር። ሌላው እንግዲህ ሀኑቺ እጅግ በጣም አሴርን ስታመሰግነው ነበር። ምክንያቱም ወደ አዲስ አበባ ከመጣው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 ይችላል ማለት ነው። በተለይ ወይዘሮ ሜላት እና ይሄ ነገር ሲታሰብ ሀንች በእጅግ በጣም ታሳዝናለሽ ማለት ነው። እና ውድ የቻናሌ ቤተሰቦች እንግዲህ ቀጣዩን ፓርት በክፍል አርባ ሰባት ላይ እንግዲህ እውነቱን የምናውቅ ይሆናል ብዬ አስባለሁ እንግዲህ በሌላ ምክንያቶች ደግሞ ካልተራዘመ። ውድ የቻናሌ ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።